ጸሎት ስራ ይሆንብናል። ሁኖባቸው ያውቅ። በተለይ እንደ አንድ ቀን ደክሞ ሊነጋ ብሎ ሰዓቱን ስለ አስራ ጸሬ ስላሴ ጎልጎታ አለ፣ መልካ ስላሴ አለ፣ መልካ ቂርቆስ አለ፣ ዳሴ ማርያም አለ፣ ወንጀል አለ። ምን ሆኗል? ስራ በሉ እንጂ ስራ ሆኖብናል። ግን ጸሎት ማንም ማሰብ ነው፣ ክርስቶስም ማሰብ አሁን ክርስቶስ እንደሚያነጋግረን ካሰብ ነው ደስ አይልን በእውነት ማለት ነው ደስ አይላችሁም ወይ መንፈቀ ሌሊት ተነሳ ከመግን ለስም ይለስም ከግዚኦ ለማመስገን ለባበስ ግን በመንፈቀ ሌሊት ደስ ሲሉ ይነሳል አጥንቶች እንኳን ሙቼ አንተን ያመሰግኑሃል አለ ያለው እባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐቲሁ ውስተ አፉየ ያህሪ ሁልጊዜ ያመሰግነዋለሁ በሰባቱ በአስራ ሁለቱ ሰዓት ምስጋናውም ዘወትር በአፌ ነው ሁሉን የተነገረ እና እግዚአብሔር ቅዱስ ዳዊት አመስግኖት ሌላ ምስጋና እኮ አልፈጠረም። አመስግኖት ደግሞ በየቀኑ ስሙ አዲስ ስለሚሆን ሰብሕዎ ለእግዚአብሔር ስብሐተ አዲሰ ስብሐት ይሁን በማይበረ ጻርቃ ነው። እግዚአብሔርን ሁልጊዜ እንግዳ ምስጋና አመስግኖት አለ። ሁልጊዜ አዲስ ድርሰት አንደርስም፣ ግን ደስ እያላችሁ አመስግኖት። እንግዳ ከሰው ጋር እንዴት ሆኜ ልኖር ብሎ አንድን አባት ቢጠይቁት መጀመሪያ እንዳያውቀን ሆነ ኖር አለ። መጀመሪያ እየነው ቀን ሰውዬው ይሰለችና ያወጋታችን ከፍት እያልን እንደዚህ እያልን እያከበርን፣ አረ ችግር ችግር የለም። ችግር አይ ችግር ችግር ችግር። ስለዚህ ከሰው ጋር ስትኖር እንደ መጀመሪያው ቀን ነው፣ አትሰልች ማለት ነው። አሁን ጸሎትም እንደዚያ ነው። አንድ ሰሞን መልክ አርሴማ እንግዳ አይ ስቃዩ እናቴ አሁን ትክክለኛ ምን ሳይገርላችሁ፣ ይሰለቸዋል ማሰብ በሉ፣ ማሰብ በሉ። ስለዚህ ስንጸልይ ማናስብ ጸሎት ማለት በሉ እስኪ ከእግዚአብሔር ጋር ምን ማለት ነው በሉ እንጂ አቤት። አሁን ፓትርያርኩ ደውለው አንተን ለማነጋገር ፈልጌ ቢሏችሁ እንቅልፍ ይወስዳችኋል? ወይም ጠቅላይ ሚኒስትሩ ደውለው በሀገራችን በ በ በ ጥሩ ዜጋ እንደሆነ ያው በፖለቲካ ቋንቋ ላውጋችሁ፣ እንደሆኑ አጥንተን ስለደረስንበት ለሽልማት ፈልገውታል። ምን ይሆን? ሐመር መኪና ይሆን? ሰባተኛ ፎቅ ይሆን? ወይስ ምን ሊያደርጉልኝ ይሆን? እንቅልፍ ያወስደው። ማን የምድር ንጉስ እኮ ነው፣ መቼ እንደሚሻር ማይታወቅ። መንግስቱ ዘላለም ክርስቶስ እኔን የመሰለ ጅል ጧት ልጸል ላነጋግረው ሊያነጋግረኝ ይጠብቀኛል። ጸሎት ማለት ይሄ ነው። ስለዚህ ማሰብ በሉ ማሰብ በሉ ስናስቀድስ ምን ማለት ማሰብ። ኪዳን ስናስደርስ ምን ማለት ማሰብ። ስንኖር ምን ማለት ነው? ስንሰጥ ምን ማለት ሰዎች ሲሰዱን ምን ማለት ነው? ማሰብ። መንግስተ ሰማያት በመካከላችሁ። እንደዚህ ያደረጋችሁ እንደሆነ ክርስቶስ ከማን ጋር ነው ነው? መድኃኔዓለም ከኛ ጋር ይሁን። ማለዳ ስዕል ካለችም ስዕሏ ሦስት ለስላሴ እንሰግዳለን አንድ ለመቤታችን እንሰግዳለን አንድ ለመስቀል እንሰግዳለን አንድ ለቅዱሳን እንሰግዳለን አንድ ለቤተ ክርስቲያን ሰባት ስግደት ስንወጣ ደግሞ ስንገባ ባታችን ደግሞ ወደ ስዕሎቹ ሰላም መለሳችሁ ይብለን ደግሞ ሰባቷል ይች ራሱ በቂ ነ ከገባን ማለት ነው በስዕል ፊት ማለፍ በእግዚአብሔር ፊት ማለፍ ስለሆነ እግዚአብሔር አለ እዚያ ስዕል ውስጥ እኮ አይገባንም አይደል ሩቅ ሀገር የሄደ ሰውዬ ነው የሚመስለን እግዚአብሔር እዚያ ውስጥ አለ እኮ ስዕሉ ላይ አለ ቁመን አሁን እዚያች ስንቆም ሁኔታችን እያየችን ነው እግዚአብሔር እያየን ነው የምንቆም። ይሄ ግን አይዞርልንም፣ በምንም አይዞርልንም። ተንከባልን ብቻ ማልቀስ እንበዋል። ፍራሹን እስኪያረሰ ማልቀስ እግዚአብሔርን ማሰብ መልመድ አለብን። ሲጨንቀን ሩጠን ወደ እግዚአብሔር እግዚአብሔርን ማሰብ ጉዳይን ከማሰብ እግዚአብሔርን ማሰብ ነገም ደጋግሜ እነግራችኋለሁ። ከመከራ ብቻ አይደለም ከስጋ መከራ የሚያወጣው ለዚህ ነው። አሁን ብዙ ሰው ጸበል ይጠመቃል። አሁን ቃል እግዚአብሔር ቀላል እንዳይመስላችሁ በቃላችሁ ያዙ። በቃላችሁ ሶስት ሶስት ቃል እግዚአብሔር ያዙ። ባዶውን የወጣ ሰው ዝም ብሎ አጋንንት በጥፊ ነው አስረው የሚገርፉት። በቃላችሁ መያዝ አለባችሁ። አሁን ዝም ብላችሁ ብድግ ብላችሁ እንዲሁም አንድ መዝሙር ልንገራችሁ። እንደ ጥንቆላ ደግሞ እንዳታረጉት የዚህ ዘመን ሰው መዝሙሬን ያል መዝሙሬን ያል። እኔ ከሊቃውንት ያገኘሁትን ብቻ ነው የምናገር። መከርተስ ደግሞ የራሳችሁ ጉዳይ ነው። የክርትስ የሚሰበስብ ካለ በስተመን እኮ ደሞ ለበዓሉ መጥቶ ድንስ ደዛ ድዞ አመነኩሴው ድሪጦ ጥሎ የሚሄድ እንግዳ ደሞ ስለዚህ፣ ይህን ግን ከሊቃውንት ያገኘሁትን እንገራት። ቅዱስ አትናቴዎስ ሰይጣን የሚፈራው መዝሙር እንደ መዝሙር ስልሳ ሰባት የለም ብሏል። ቅዱስ አትናቴዎስ ነው ያለው። ቅዱስ አትናቴዎስ ካለ ማ ጸልዩት ሙሉውን፣ ይፈራዋል። ግን የኔ ይፈራዋል። ይትነሳ እግዚአብሔር ወይ ዘረው ጠሩ ወይ ወይ ጸላይቱም ቅድመ ገጹ ወበከመ ይሐልቅ ጢስ ከማሁ ይሐልቁ ሃጣን ቅድመ ገጽ እንቅድመ ገጽ ለእግዚአብሔር ጢስ ብትን እንደሚል እንዲሁ ሃጣን ይበተናሉ። ሙሴም ታቦተ ጽዮንን ሲያነሳት ይትነሳ እግዚአብሔር ወይ ዘረው ጸሩ ብሎ ነበር የሚነሳ። ታቦተ ጽዮን አርፋ ከሰነበተችበት ሲያነሳት እግዚአብሔር ይነሳ ጠላቶችም ይበተኑ ብሎ ታቦተ ጽዮንን አንስቶ ተሸክሟት ይሄዳል። እዚያው በምድር የሚገጥማቸው አማሌቃውያን ሁሉ ይበተናሉ። ስለዚህ የእግዚአብሔርን ስም የእግዚአብሔርን ቃል እግዚአብሔር ባለፈው ነግሬያቸዋለሁ ቅዱስ እንጦንስ አጋንን ተሰብስበው ሲመጡበት የትኛው መዝሙር ዘመረን ያልኳችሁ ተመስገን ነው መርሳት አይደል መርሳት ነው የጨጓራ መድኃኒት ሲሆን አትረሱትም። ሀኪሙ ጠዋት ሁለት ማታ ሁለት ቀን ሁለት ቢላችሁ አትረሱትም ብታዝኑ የሆነ አሳዛኝ ነገር ቢገጥማችሁ ጭንቅ ከምትሉ ሙዚቃ ከምታዳመጡ ፊልም ከምታዩ ተንበርከኩና ዘጠኝ ጊዜ ጸሎተ ማርያም ሰባት ጊዜ እንጉድ አርጉት። የዚያን ጊዜ የሆነ ደስታ በጆሮችሁ ሲፈስ ይሰማችኋል። አዛኝን ምሬ ነው። ፈትኑና ካልተሰካላችሁ ደውሉልኝ። አውቄ ይሳካል። ከቃሉ ጋር ናችሁ በእመቤታችን ምንም ጥርጥር የለም። ማርያም ድንግል ማርያም ድንግል ወላዲት አምላክ ሰአሊ ተምረት ማይምንት ማርያም ንጽሕት ድንግል ወላዲት አምላክ ማርያም ንጽሕት በሉ ድንግል ወላዲት አምላክ ማይምንት ሰአሊ ተምረት ለውሉ ደሰብ ሰአሊ ለነ አባ ክርስቶስ ወልዲኪ ይስራ የኃጢአተነ ሰአሊ ለነ ቅድስት። ይኸው እንግዲህ በዚያው ይቺ ሰላም ለኪ ድንገራችሁ። እኛ ጉባኤ ቤት ውስጥ እኔ ከማስተምርበት ጉባኤ ቤት ውስጥ ቅዳሴ ማርያም፣ ቅዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ መቶ ሀምሳ ዳዊት በየቀኑ ይጸለያል። እዚያ ሲጸለይ ሶስት ሰላም ለኪ ትጸለያለች። አንዷ አንዷ ለጉባኤ ቤቱ ናት እና ለቤተ ክርስቲያኑ ለገዳሙ አንዷ ለተማሪዎች ናት። አንዷ ለሀገርና ለምእመናን ናት። ስለዚህ እናንተም እዚያ አባል ናችሁ ማለት ነው። ደስ ብላችኋል እዚያ ውስጥ ማለት ያቺ ሰላም ለኪ እና ዳዊት የሚደግም ሰው ከትልቅ ደረጃ የሚደርሰው የዕለቱን ዳዊት ከመዘመር በላይ በልተንም ቢሆን ዝም ብለን ባገኘነው አጋጣሚ ሶስት መዝሙርም አራት መዝሙርም መድገም እንችላለን። ሳይበላ የሚጸልየው የዕለቱ ዳዊት ነው። ከዚህ የተረፈውን ግን ዝም ብለን ባገኘነው አጋጣሚ ዝም ብለን ዳዊት ማንበብ ነው እና አጋንንትን ሁሉ ብትንትን ነው የሚያደርጋቸው። በእውነቱ አሁን ዲያብሎስ አውቁቁ ነው ዳዊት ማስደግሙን አስተቶ ጸሎት እንዳይጸልይ ሰውን ምንድለው ማዘጋት በጣም አጋንት የሚጫወተው እውነት ማለት ስገድ ይሏል ዳዊቷን መጀመሪያ ዳዊት እንድርገም ዝምላቸው። አሁን ቅዱስ እንጦንስ በበረሃ መካከል ሲሄድ አጋን በጨለሞ መሃል ሲሄድ አጋን ድንጋዩን አፈሩን እያነሱ ይጥሉበታል። እግዚአብሔር ያፈር ያበር ይጠ ምንትኑ ያፈራሃኝ እግዚአብሔር ተመልከቱ። የህይወቴ መታመኝ ያሉ ብርሃኔና መድኃኒቴ ነው የሚያስደነግጠኝ ፈጽሞ የለም እግዚአብሔር ምዕመና ለህይወቴ ምንትኑ ያደነግጸኝ ወደ መኔ ጸባአኒ ካህይል እየፈራሃን ይልብ እያለ ሲጸል አጋነት እንደጢ ሲበተኑ ነበር፣ እና የሁሉንም ቅዱሳን ጸሎት እዩት። አሁን ምን ምን ልጸል ይላል ሰው ህልም እንዳያሰቃየ፣ ምን ምን ልጸል ዳዊት ነው ማንነው መድኃኒቱ ጸሎት ዳዊት ነው። ስለዚህ ምንድ ነው መሰላት የሁሉንም ገርለ ቅዱሳን እዩት። የሁሉንም ገር አሁን ገር ለቅዱሳን መቸም መነኩሴ በገር ቅዱሳን አይታመም። ቢያንስ አስር አስር ገር ሌልሉ አይኖርም መቸም ነው። ገድል ሞልቷል አይደል? ምንኩስና ገድል አይደል? እና ገድል የገድል መጽሐፍ ብዙ አለ። እስቲ አሁን እስካሁን ከተመለከታችሁት ገድልስ አብዛኛው ሙሉ ገድል አባ ገሌ የሚባለው ጻድቅ እንዲህ ያለ ቦታ ሲደርስ ሰይጣን መጣበት ከዚያ በኋላ ዳዊት ዳዊት እንዲሚል ጻለ ይሁት ዝምላችሁ ማለት ነው። አሁን ተክለሃይማኖት ማለት ከበዓት ሲወጡ ዳዊት እየደገሙ አቡነ ሀብተ ማርያም ምናኔ ሲጀምሩ መርሐኒ እግዚኦ ፍኖተን ተባት የሐውር የሚሄድበት መንገድ ምራን እያሉ ነው የወጡት ማለት ነው። እና አሁን ነገር ንፈስ ቅዱስ እነ ቅድስት ክርስቶስ ሰምራ እነ ቅድስት ወለተ ቅዱስ ገርባን አብሩ እዩት። እና አሁን አብይ ግዚ እና አሁን መዳኒነ ግዚ የእነዚህም ሁሉ ቅዱሳን ገርል ብታዩት፣ ጠቅላላ የቅዱሳን ጸሎት መቶ ፐርሰንት ጸሎታቸው ዳዊት፣ ዳዊት፣ ውዳሴ ማርያም፣ ቅዳሴ ማርያም፣ ወንጌል፣ ገርለ ቅዱሳን። ከዚያ በኋላ ሌላ ጸሎት የሚጨመር ከዚህ አቀበለ ሲወጣል። እና እንደ ዳዊት ያለ ጸሎት በእውነቱ የለም። መብቃት እንዲያው እውነቴን ነው ነግራችሁ። አሁን ሰው አይገባውም እንጂ አሁን እንዲያው ምእመናን የምንደርሰው በሆነ ለሱራ የሚመጡት እንዲያው መናገር ፈልግ ነበር። ዝም ሰው ያለ አቅሙ ይዘጋና ሽንብራ መቆጠር፣ ይህ የፈጽሞ ነውር ነው። ሰይጣን ደርግሞ ደርግሞ ነው የሚጠላቸው የሚያመለክ ከልቤ ነው ማለት አጣም ወፊታችሁን ነው የሚጠላቸው። እንደዚህ ያለ ነገር አያስነ መድኃኒቱ ምንድን ነው ካለ ዳዊት። አሁን ዳዊቱን ጀግንነቱ ካለ ማለት ዘግቼ እንትን እናለው ካለ እንቅልፍን ቀነስ አድርጎ መቶ አምሳዋን ዋን ለአርባ ቀን ቢደግመው አንድ ሰው የፈለገው ነገር ከች ይዋውንን ያውን ነግሬያቸዋለሁ። ሞክሩብኝ አምላክ ዛሬ ገብታ ጀምራችሁ ትሞክሩ ዳዊቱን አሁን አንድ ሰው ለአርባ ቀን መቶ አምሳውን ቢዘልከው የፈለገው ነገር ከች እኔ አሁን ዛሬ ይደረጋል አምኜ ነው የምናገር ይል ማለት፣ ስለዚህ የቅዱስ ዳዊትን መዝሙር የሚዘምር ሰው የፈለገውን ነገር ያገኛል፣ ከኃጢአት ብቻ በቀር ለእሱ የማያስፈልገው ካልሆነ በቀር መዝሙረ ዳዊትን ደግሞ ሰው የማይመልስለት ጥያቄ የለም እና ግራ ብንጋባ እሱ አይገብተን መልስ የምንመልሰው መልስ ቢኖር ዳዊት። አንድ አባት እኔን ራሴን እንዲህ ብለውኛል። የሆነ ጊዜ አይ የአሁን ጊዜ ልጅ ሆዳም ነው እና ዘግቼ ፀልያለሁ፣ አትበል፣ እንጀራ ስለምትፈልግ ይራ። ስለዚህ ዝም ብለህ ከሰው ጋር እዛው ጋር ዝም ብለህ ደናደራችሁ እያልኩ ዳዊት ነው መድገም ብሎኝ ነበር። እውነታቸውን ነገሮት ማለት። አሁን የዚህ ጊዜ የስምንተኛው ሺ ትሩፋት መሆን ያለበት በምንድን ነው? መሆን ያለበት በአፋ ነው። መሆን ያለበት የውስጥ በአፋ ማለት ማለት ነው። ከሰው ጋር እየኖሩ ዳዊትን መድገም ነው። እየሳቁ እየተጫወጡ ዳዊትን መድገም ነው እንጂ ተደብቄ የዘግቼ ፍልሰታን አልዘግቼ እንዲህ የሰይጣን መጫዋቻ መሆን እንዲሁ የዚህ አካባቢ ሰው የገጠሩ ሰው ሲፎክር ውረድ እንውረድ፣ አባይ ቃለቱ የሞተው ሙታ ታልቅስናቱ ይላል። ዘግቼ ልጸልይ ማለት ከሰይጣን ጋር ውረድ እንውረድ እናግጠን ወንድ ማለት ነው ደረቅ እንደ ደረት እስቲ ሞክረኝ ማለት ይመለስ ይወልለ አይሆንም። በየትኛው ንጽህና በየትኛው ቅድስና ምእመናኑ ሊመጡና መዝጋት ዘግቼ ልጸልይ ይመሱ ባይ ማለት፣ ከዚያ በኋላ ሳይቱ ሰይጣን የሚያቀማል ምታቱን አቀማ አቀማ ይጥላል። አለ አንድ እዚህ አርሴማ አንድ እዚህ ሚካኤል እያሉ ይጫወትበታል። ስለዚህ እንዲህ ከማለት አንድ እዚህ መሬታችን አንድ እዚህ አንዱ ብያለሁ ማለት። ስለዚህ ቅዱስ ዳዊት በጣም ትልቅ የበረከት አባት ነው። የቅዱስ ዳዊትን መዝሙር ዘምሩት። የእግዚአብሔር የእግዚአብሔር የኢየሱስ ክርስቶስ አባቱ የዳዊት ልጅ ተብሎ የተጠራ የዳዊት ልጅ ነው የተባለ ክርስቶስ ራሱ ሲጸለይ ተሳሃለኝ እግዚኦ ወልደ ዳዊት የዳዊት ልጅ ወይ ማረኝ ተብሎ ነው የተለመደ እና ዳዊት ፍጹም የመማፀኛ ነው። ዲበ መንበረ ዳዊት ትጸንዕ መንግሥቱ ተብሎ የክርስቶስ መንግሥት እንኳን በዳዊት ዙፋን ተብሎ የተነገረለት ነው እና ዳዊት የእግዚአብሔር አብ የባህርይ ልጅ የሆነው የኢየሱስ ክርስቶስ እንኳን ልጁ እንዲሆን

አሁን አንዲቱን እንጀራ እንጀራ የምትለውን አንቀጽ ብደግሞ ምግብ ያመጣል። ቅዱስ ዳዊት ማለት ሁሉን ነገር በእውነት ማለት ነው። ላይላ ተኩላ ወከይሴ ትጽያ ነው ተከይድ አንበሳ ወከይሴ ብሎን ቢደግም አንድ ሰው እባቡ ጸጥ ይልለታል። የቅዱስ ዳዊት መዝሙር ፍጹም ኃይልና ጋሻ ነው እና ይህንን ማለት በቀር ልቅም ቃ የሚጸሎት ፈጽሞ ኖሮ ነው። በእውነት ማለት እንዲያው አሁን ባለፈው አንድ መነኩሴ የዚህ መጥተው የቅዱስ ያደል ጊዜ ነው

በመጽሐፍ የተሰራውን ጸሎት ስትጸልይ እግዚአብሔር ይጠብቃል እንጂ ጠብቀኝ ጠብቀኝ የምትለውን አንቀጽ እየመረጥክ የምትጠብቅ ከሆነ ብልጥነት ነው፣ እግዚአብሔር ማመስገን አይደለም። ጠብቀኝ ጠብቀኝ የምትለው አሁን ላይ እየመረጡ ዝምላያችን እቀበን ይቀበን የምትለውን አጠራሞ በአንድ ላይ ደጉሶ የሚጸልይ ሰው አለው ቤችን መ ይህ ፈጽሞ ነው። በስርዓት የተሰራውን ጸሎት እና መቤታችንም ስትጠየቅ፣ አሁን በቅዳሴ ማርያም ሲተረጎም እንሰማዋለን። ስትጠየቅ ከምስጋና መንተወጃለ ሲሏት ልጄ ዳዊትና አቡነ ዘበሰማያት እኔ ደግሞ ውዳሴን ከቅዳሴ አስተዋሮ አስተካክሎ የሚደግሙልኝን እወዳለሁ ብላ እመቤታችን ተናግራለች ማለት ነው። ከዚህ በላይ የጸሎት ምናል ልጄ ዳዊትና አሁነ ሰው ይወዳል እኔ ውዳሴ ማርያም እና ቅዳሴ ማርያም እወዳለሁ ብላ ተናግራለ ና ቅዱስ ዳዊት የመቤታችን አባቷ የሆነ ነው እና ይህንን የሚደግሙ ሰዎች በረከተ ስጋ በረከተ ነፍስን ያገኛሉ። ብቃት አሁን እውነት ነው። ሰማንያ ዓመት ዘግቶ የሚጸልይ ባይታዊ ቢሆን ዳዊት የማይደግም ከሆን አይበቃም አውቆ ሰይጣን አያስደግመውም። አያስደግመውም ማለት ዳዊቱን እንዳይደግም እስር ያደርገዋል። እኔ ሌላ ሌላ ነው እንደ ብዙ ገድለ ተክለሃይማኖት እደግማለሁ፣ ገድለ ቅድስት አርሴማ እደግማለሁ ይላል። ድገሙ ጥሩ ነው። ዳዊት አልባ ግን እነዚህ ነገሮች ቢጸልየው እንኳን አያበቃም። ምክንያቱም መሰረት ነው። ሐዋርያት ነዲያቱ የሰሩት ይሄንን ነው እና ይሄንን ነው